የተከናወነውን የስራ አጭር የስራ ክንውን ሪፖርት እንዳቀርብ ስለተፈቀደልኝ አመሰግናለሁ። ረዘም ያለውን ቀደም ሲል ስላስገባን በአጭሩ ለዚህ አብይ ጉባኤ ብቻ የሚመጥነውን አጠር ያለውን ሪፖርት ነው የማቀርበው። አንድ የሀገረ ስብከታችን ሊቀ ጳጳስ የብፁ አቡነ ሳዊሮስ ሀዋርያዊ ጉዞን በተመለከተ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳቸው ተጠንቀቁ ተብሎ በተጻፈው በተገለጸው መሰረት በሀገረ ስብከታችን በሚገኙ አጥቢያ አብያተ ክርስቲያናት ያልተቋረጠ አገልግሎት እንዲያገኙ፣ ሰላማቸው እንዲጠበቅ አደራ የተጣለባቸውን ሰበካ ጉባኤ አባላት በታማኝነትና በቅንነት ኃላፊነታቸውን እንዲወጡ ብፁዕ አባታችን አቡነ ሳውሮስ ጥብቅ አባታዊ መመሪያ በመስጠት በጸሎታቸውና በሁሉም በማገዝ መጠነ ሰፊ ኃላፊነታቸውን የተወጡ ሲሆን ከዚህም ጋር ተያይዞ በተለይም በደቡብ ምዕራብ ሸዋ ገጠራማ አካባቢ የሚበዛባቸው አብያተ ክርስቲያናት ከሰላሳ ያላነሱ አብያተ ክርስቲያናት የተዘጉ አብያተ ክርስቲያናትን የግል ገንዘባቸውን ጭምር በማውጣትና አስተዋጽኦ በማድረግ እንዲከፈቱ አድርገዋል። ጥቅምት 26 ቀን 2017 ዓ ም በኢሉ ወረዳ በተጂ ከተማ የሚገኙ አጥቢያ አብያተ ክርስቲያናትን ተሰርተው የተጠናቀቀውን በተለይም ቤተ ክርስቲያን ባርከው በመመረቅ ቅዳሴ ቤቱን እንዲባረክ እና ለአገልግሎት እንዲበቃ አድርጓል። በዚህ ሁለት በጽነታቸው በበዓሉ በተገኘው ሕዝበ ክርስቲያን የእምነታቸውን ጽናት በማድነቅና አንድነት ኃይል መሆኑን ስራችሁ መስክረዋል በማለት በስራው የተባበሩትን አብያተ ክርስቲያናትንና መላውን ምእመናን እግዚአብሔር ይባርካችሁ፣ ከዚህ የበለጠ ስራ ሰርታችሁ ሰማያዊ ዋጋ እንድታገኙ ይርዳችሁ በማለት ከልብ በመመረቅ አባታዊ አባታዊ ቡራኬና ቃለ ምዕዳን ሰጥተዋል። በእለቱም ደብሩንም ደብረራማ ቅዱስ እግዚአብሔር አብ ተብሎ እንዲጠራና ስራውንም ላስተባበሩ ሶስት የወረዳ ቤተ ክህነት ሰራተኞች የመጠሪያ ማድረግ ስምና ከቡራኬ ጋር ሰጥተዋል። ብፁዕነታቸው ጥር ህዳር 16 ቀን 2017 ዓ.ም በጎሮ ወረዳ የሚገኘውን በቡርቃ ቅድስት ማርያም ቤተክርስቲያን ተገኝተው አዲስ ለሚሰራው ህንጻ ቤተክርስቲያን የመሰረት ድንጋይ ባርኮ አኑረዋል። በዕለቱም ለተገኙት ቃለ ምዕዳንና ቡራኬ ሰጥተዋል። ጥር 6 ቀን 2017 ዓ.ም በበቾ ወረዳ የርዕሰ ከተማ በሚገኘው ቱሉ ቦሎ ደብረገነት ኢየሱስ ቤተክርስቲያን ክርስቲያን ዓመታዊ የጌታችን የመድኃኒታችን ኢየሱስ ክርስቶስ የግዝረት በዓል ላይ በመገኘት በታላቅ ድምቀት በዓሉን ያከበሩ ሲሆን በእለቱም የነገዋን ቅድስት ቤተ ክርስቲያን በአገልግሎት ሊያስከፍቱ እና በሀገረ ስብከታችን ስር ከሚገኙ ወረዳ ቤተ ክህነት ለተወጣጡ 217 ወጣቶች የድቁና ስልጣነ ክህነትና ለ18 ዲያቆናት ደግሞ የቅስና ማዕረግ በድምሩ ለ235 አገልጋዮች ስልጣነ ክህነት ሰጥተዋል። በእለቱም በዓሉ በዓሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንቅ ስራ የሰራበት ስለሆነ ሁላችንም ያለውን ፈተና ተቋቁመን ፈጣሪያችን ኢየሱስ ክርስቶስ የሚወደውን መልካሙን ስራ ብቻ በመስራት በአንድነት መኖር አለብን በማለት ምክርና አባታዊ ቡራኬ ሰጥተዋል። በጽኑታቸው በወሊሶ ወረዳ በጉቴ ቅድስት ማርያም ጥር 21 ቀን 2017 ዓመተ ምሕረት የእመቤታችን የቅድስት ድንግል ማርያምን ዓመታዊ የዕረፍት በዓል ክብረ በዓል ላይ በመገኘትም ታላላቅ መምህራንን አስከትሎ በመሄድ ታላላቅ ጉባኤ እንዲዘጋጅ በማድረግ እና ምእመናኑን በሚገባው በኦሮምኛ ቋንቋ በሚገባ እንዲማርና እምነቱን እና ቅድስት ቤተ ክርስቲያንን በንቃት እንዲጠብቅ አደራ በማለት ቃለ ምዕዳንና ትምህርተ ወንጌል ሰጥተዋል። በእለቱም ደብሩንም ደብረ ፀሐይ ተብሎ እንዲጠራ ስያሜ ሰጥተዋል። ግንቦት 16 ቀን 2017 ዓ.ም ምሕረት በወንጪ ወረዳ የሚገኘውንም ግንባታው የተጠናቀቀውን የጉዴት ቅድስት ማርያም ቤተክርስቲያን ቅዳሴ ቤቱ ባርከው ለአገልግሎት አገልግሎት እንዲሰጥበት አድርጓል። ግንቦት 20 ቀን 2017 ዓ.ም በኢሉ ወረዳ በሚገኘው በመገኘት የግንባታ ስራ የተጠናቀቀው እንዳ አራቦኩ ቅድስት ድንግል ማርያም አዲስ ህንጻ ቤተ ክርስቲያን ባርከው በመመረቅ መንፈሳዊ አገልግሎት እንዲሰጥበት አድርጓል። በዕለቱም ለተገኙት የአካባቢው ምዕመናን ቃለ ምዕዳን ቃለ ምዕዳን እና ቡራኬ ሰጥተዋል። ደብሩንም ደብረገነት ቅድስት ማርያም ተብሎ እንዲጠራ ስያሜ ሰጥቷል። መልካም መስተዳደርን በተመለከተም በሀገረ ስብካታችን ስር የሚገኙ ሰበካ ጉባኤ አባላት ጉባኤ አባላትም ሆኑ መላው አገልጋዮች ህገ ቤተ ክርስቲያንን ቀንዶና ቤተ ክርስቲያንን መሰረት በማድረግ መልካም መስተዳደርን በማስፈንድ የተጣለባቸው መንፈሳዊ ኃላፊነት በታማኝነት እንዲወጡ በየጊዜው በሚካሄደው ስብሰባና በልዩ ጊዜ ብፁዕነታቸው መመሪያ ሰጥተዋል። ምግባረ ሰናይም በሚመለከትም የተለያዩ ስራዎች የተሰሩ ሲሆን በተለይም ለወላጅ አልባና አቅመ ደካማ ለሆኑ የሆኑ ወላጅ ላላቸው ልጆች ትምህርት ቤት ገብቶ እንዲማሩ እና የምገባ ፕሮግራም እንዲደረግላቸው ከብር ስድስት መቶ ስልሳ ሺህ በላይ ድጋፍ በማድረግ ለተለያዩ ፍጆታ እንዲውልላቸውና ትምህርታቸውን እንዲቀጥሉ አድርገዋል። አራት ስብከተ ወንጌል አገልግሎትን በተመለከተ በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ሳዊሮስ ጥብቅ አባታዊ መመሪያ ሰጪነት የስብከተ ወንጌል አገልግሎት ከእለት ወደ እለት ከዓመት ወደ ዓመት እጅግ በጣም በጥንቃቄ በተሞላበት ሁኔታ እየተካሄደ ይገኛል በዚህም መሰረት በመንበረ ጵጵስና ወደ ከተማና አስተማማኝ ጸጥታ ሆኖ ሰላም ባለበት ወረዳ በሚገኙ አጥቢያ አብያተ ክርስቲያናትና አድባራት ታላላቅ መምራንና ዘማሪያን አማካይነት ጉባኤ ተዘጋጅቶ ምእመናን በየቋንቋቸው ትምህርተ ወንጌል ሊማሩ ተደርጓል። በየአጥቢያዎቹ የተጀመረው ሰርክ ጉባኤ ተጠናክሮ እንዲቀጥል ተደርጓል። በዓመቱም በየወረዳዎቹ በተካሄደ ወንጌል ትምህርት ከፕሮቴስታንት እምነት ብዛት በዛት፣ 195 ከሌሎች እምነቶች 18፣ ከእስልምና 5፣ በድምሩ 218 ኢአማንያን ተጠምቀው ወደ እናት ቅድስት ቤተ ክርስቲያናቸው ተቀላቅለዋል። ከዚህም በተጨማሪ በሀገረ ስብከቱ የስብከተ ወንጌል ክፍልም አማካይነት በመንብረብስና ወረዳ ቤተ ክህነት ስር በሚገኙ ዘጠኝ አጥቢያ አብያተ ክርስቲያናት ሰባኪያን ወንጌልና ማህበረ ካህናት ማጠናከሪያ ስልጠና ተሰጥቷል። ማህበረ ካህናቱም ንሳ ልጆቻቸውን እንዴት መያዝ እንዳለባቸውና ለታላቁ ክብር ለቅዱስ ስጋውና ለክቡር ደሙ ማብቃት እንዳለባቸው ግንዛቤ የወንጌል ትምህርትና ስልጠና ተሰጥቷል። በዚሁ አመት አመት በብፁዕነታቸው ብርቱ ጥረት በተደረገው ከፍተኛ ጥረት ከበጎ አድራጊ ባለሀብት በተገኘ የብር 3 ነጥብ 8 የገንዘብ ድጋፍ ከየወረዳው ለተውጣጡ 41 ደቀ መዛሙርት ደቀ መዛሙርት በሀገረ ስብከቱ ካህናት ማሰልጠኛ ለአንድ አመት በአዳሪነት ገብቶ የስብከት ወንጌል ኮርስ እንዲማሩ ተደርገው ተመርቀው ወደ አገልግሎት እንዲሰማሩ ተደርጓል። የሰበካ ጉባኤ የስራ እንቅስቃሴን በተመለከተ እንደሚታወቀ ሰበካ መንፈሳዊ ጉባኤ ቅዱስ ቤተ ክርስቲያን በመጠበቅ መንፈሳዊና ማህበራዊ አገልግሎቷ የተሟላ እንዲሆን ማድረግ ነው። በዚህ መሰረት በቃለ ዓዋዲው ህግና ደንብ መሰረት በምእመናን ተመርጠው ምርጫቸው የጸደቀላቸው አባላት የስራ ዘመናቸው እስኪጠናቀቅ ድረስ የተጣለባቸውን የቤተክርስቲያን እና የህዝብ አደራ በንቃትና በታማኝነት እንዲወጡ በየጊዜው በሚካሄደው ስብሰባ ጥብቅ የስራ መመሪያ በብፁዕነታቸው ተሰጥተዋል። ይሁን እንጂ ከጊዜ ወደ ጊዜ የጸጥታ ችግር ጋር ተያይዞ ካሉት 13 ወረዳዎች አብዛኛዎቹ አጥቢያዎች የሚገኙት ገጠር ውስጥ ስለሆነ በየጊዜው ችግር ጎልቶ በሚገኘው በገጠሪቱ ቤተ ክርስቲያን ሰበካ ጉባኤ አባላት እንዲሁም በአገልጋይ ካህናት አባቶች ላይም መንፈሳዊ አገልግሎቱን አጠናክሮ ለማስቀጠል ሆነ የአባልነት ክፍያን ለማስከፈል ገቢ ለመሰብሰብ እጅግ በጣም ፈታኝ ከመሆኑ በላይ ለቤተ ክርስቲያን ተብሎ ካርኒ ይዞ ገንዘብ እንዳይሰበሰብ እስከ ማስደረግ ደረጃ የተደረሰበት ጊዜ መሆኑን ሰበካ ጉባኤያቱ ከጊዜ ከጊዜው አካባቢ ለጊዜው ከአካባቢ የተመረጡ ቢሆንም ተንቀሳቅሶ ስራ እንዳይሰሩ የተለያየ ችግር እየደረሰባቸው ሲሆን ከዛም በላይ የሕይወት አደጋም እስኪደርስባቸው ድረስ ካህናቱን ጭምር በከፍተኛ ችግር ውስጥ ይገኛሉ። ገዳማት በተመለከተ ሌሎቹን ስላስገባም በሀገረ ስብከታችን ውስጥ ስድስት ገዳማት የሚገኙ ሲሆን ከነዚህ ውስጥ በተለየ ሁኔታ ታሪካዊው በወንጪ ሀይቅ ገዳም ደሴት ላይ የሚገኘው እድሜ የጠገቡ የወንጪ ቅዱስ ቂርቆስ ገዳም ነው። እንደሚታወቀው በዚሁ ገዳም የቅርብ ርቀት በሀይቁ አቅራቢያ ገበታ ለሀገር የሀሮ ወንጪ ኢኮ ቱሪዝም ፕሮጀክት በልዩ ሁኔታ ተሰርቶ በውጪ ቱሪስቶች ሆነ በሀገር ውስጥ ቱሪስቶች እየተጎበኘ ያለ እጅግ በጣም ማራኪ ቦታ ሲሆን የቦታውን ጥንታዊነትና ታሪካዊነት አስመልክቶ የኢፌዴሬ ጠቅላይ ሚኒስቴር ክቡር ዶክተር አብይ አህመድ ነባሩ ገዳም ይዘቱን ሳይለቅ ታሪካዊነቱ ባለበት ተጠብቆ እንዲታደስና ስራተ ቀብር የተፈጸመበት ዙሪያ ቦታ ሙሉ በሙሉ ጸርቶ በአይነቱ ልዩ የሆነ ህንጻ ቤተክርስቲያን እንዲሰራ እንዲሰራና ለህዝቡ አገልግሎት እንዲሰጥ ለጉብኝት ምቹ እንዲሆን ፈቅደው ማህበራዊ ዘርፍ አማካሪ ሚኒስትር የተከበሩ መዋዘጥ ጥበባት ዳንኤል ክብረትን በመወከል ከፍተኛ ባለሙያዎችን ጭምር በቦታው ድረስ የላኩ ሲሆን ልኡካኑም ከብፁዕነታቸው ጋር በመሆን ቦታው ድረስ በመገኘት የአካባቢውን ታላላቅ ሽማግሌዎች በማወያየት ነባሩ ገዳም እንዲታደስ እና አዲስ ልዩ ህንፃ ቤተ ክርስቲያን እንዲሰራ ፈቃደኝነታቸውን ከጠየቁ በኋላ የአካባቢውን ሽማግሌዎች ሀሳቡን በደስታ በመቀበል የተስማሙ ስራውን በቅርቡ የሚከታተሉ ኮሚቴዎችን በመምራት የስራ እንቅስቃሴው ተጀምሯል፣ ወደ ስራም ተገብቷል። ሌሎችም ገዳማት ባሉበት ተጠብቆ መንፈሳዊ አገልግሎታቸውን እየተወጡ የሚገኙ ሲሆን፣ በመጨረሻም በሌሎች በተለያዩ ወረዳዎች ካሉን ወረዳዎች ስድስቱ ወይም ሰባቱ ሙሉ በሙሉ ስራ ለመስራት እጅግ በጣም ችግር ላይ ስለሆኑና እዚህ አዲስ አበባ ዙሪያ ያለው የሰበታ ወረዳ ቤተ ክህነትም ወደዚህ ወደ ሸገር በመቀላቀሉ ምክንያት በዚህ ዓመት የሰበሰብነው አጠቃላይ ከአጥቢያዎች ስብሰባ ገቢ ብር 23 ሚሊዮን 536971 ከዘጠና አምስት ሳንቲም ሲሆን ለመንበረ ፓትሪያሪክ ሁሉንም ችግር በመቋቋም ማለት ነውና 1 ሚሊዮን 650388 ከ08 ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትሪያሪክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅና የአገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲሰጡልኝ በታላቅ ትሕትና እጠይቃለሁ። አመሰግናለሁ። ገለቶማ